በወተት ላምና በመሰል የእንስሳት እርባታ ላይ የሚሰማሩ ግለሰቦች የብዙ ጊዜ ጥያቄ የመኖ ችግር ስለመሆኑ በወተት ላም እርባታ ላይ የተሰማሩት አቶ አወቀ ጌታቸው አብነት ናቸው። የሳር ምርት በጥፍ ጨምሮ ሁለት መቶ ብር ምን ገዛው የነበረው የሳር ምርት አራት መቶ አስር ብር ገብቷል። ስለዚህ ይሄ ደግሞ ብትሰራም የግዴታ ልፋትም ስላለው ይሄ ደግሞ ምን ያደርገዋል የወተቱን ዋጋም ከፍ እያደረገ ይሄዳል ማለት ነው። ያጋጠማቸው የመኖ ጥረት ወደኋላ ያላስቀራቸው ችግሩን በራሳቸው መንገድ እያቃለሉም ግን አልጠፉም። በዚሁ መስክ የተሰማሩት አቶ ደረጀ አጀማና አቶ በላቸው ባረሞ የተሻሻሉ የመኖ ዝርያዎችን በማልማት የመኖ ፍላጎትን ከማሟላትም አልፎ የወተት ምርታማነታችንንም አሳድጎልናል ይላሉ። በጣም ጠቃሚ ነው። ጥቅሙም የተፈጥሮ ሳር በዓመት አንድ ጊዜ ይታጨዳል። በሁለተኛው ደግሞ ለግጦሽ ብቻ ነው የሚሆነው። ይሄ ደግሞ በአመት አራት ጊዜ ይታጨዳል፣ በዘጠና ቀኑ ማለት ነው። ይህንን ከጀመርኩ ወዲህ ያው ወተታቸው በሌትር ተጨምሮ ከዚህ በፊት አስር ለትር የሚሰጠው አስራ አምስት ለትር ገብተዋል። ይህንን ስጠቀም ማለት ነው፣ በጋ ሰዓት ራሱ እርጥብ ያገኛሉ፣ እናከማቻለን። በጋ ሰዓት ደረቅ ሳር ብቻ አይበሉም፣ እርጥብ ይበላሉ። እና ይሄ ለእነርሱም ጥቅም ነው፣ ለእኛም ከዛ አልፎ ተጠቃሚ ነን። እኒህ ግለሰቦች በመኖ ልማቱ ከራሳቸው ባለፈ ለሌሎች ማቅረብ እየጀመሩ ሲሆን በዚህም ተጨማሪ ገቢ ማግኘት አስችሏቸዋል። ለእንስሳት ምርት ይገዛሉ ከነ ገበሬዎች ሌሎች ገበሬዎች ማለት ነው ገዝተው ለከብቶቻቸው መኖ ያጭዳሉ። ምርት ሌላ ምርት ማለት ነው ለገበያ ያቀርባሉ። ሁለተኛ ነገር ደግሞ እኔም ቤተሰቦቼም በሸጥነው ገንዘብ እንጠቀማለን። ሶስተኛ፣ ለአካባቢውም ሕዝብ ሆነ ለማህበረሰቡ የሆነ ትምህርት ለመስጠት ያክል ነው። እንደ ሀገር ለሌማት ትሩፋት ስራ ልዩ ትኩረት በመሰጠቱ ምክንያት አበረታች ውጤት እየተመዘገበ ይገኛል። እንደዚህ ያለውን ተስፋ ሰጪ ውጤት ሊፈታተን የሚችለውን የመኖ አቅርቦት ችግር መፍታት ይገባል። ይህንን ለማድረግ በመንግስት በኩል የተሻሻሉ የመኖ ዝርያዎችን በማልማት ችግሩን ለማቃለል እየተሰራ ነው ይላል የግብርና ሚኒስቴር የተሻሻለ የመኖ ማምረት ከዘር አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ጋይድላይኖች ተዘጋጅቶ ፓኬጆች ተዘጋጅቶ በሁሉም ክልል ቲም ተሰራጅቶ ዘር አቅርቦትና ትሬኒንግ ፕራክቲካል የሆነ ይሄ በዞንና እና በከተማ በቢሾፍቱና አዳማ የሚሰጥ ስልጠና ሳይሆን እስከ አርሶ አደር ቄ ድረስ ተወርዶ ስኪም ተበትኖ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። በሌላ መልኩ በወተት ላም እርባታ ላይ የተሰማሩት ግለሰቦች ከሚገጥማቸው ፈታኝ ነገር የመኖ አቅርቦት እጥረት በተጨማሪ ለምርታማነት ወሳኝ የሆነ ይዘት ያለው መኖ ማግኘትም ነው። መኖ መያዝ ያለበትን ነገር መያዝ አልቻለም። ያ ማለት ምን ሰጠው መኖ በዛው ልክ ፕሮዲስ ማድረግ መቻል ያለበት እሱን አልቻለም። ሁለተኛ ደግሞ የመቆራረጥ ባህር ያለው እኛ የምንፈልገውን አይደለም የሚያገኘ ነው። በመኖ ደረጃ እኛ ማግኘት የምንፈልገው መኖ የለም የመጣውን ነው እየወሰድን ያለ ነውና እሱ የመኖ መቆራረጥ ራሱን የቻለ ነገር አለው። እንደ ግብርና ሚኒስቴር እንደዚህ ያለውን ጥያቄም ለመመለስ መንግስት ቁርጠኝነት ወስዷል። ለዚህም በአሶሳ የተገነቡትን ሶስት የመኖ ማቀነባበሪያዎችን ጨምሮ ሁሉም በአቅራቢያው ማግኘት እንዲቻል ታሳቢ ያደረገ የመኖ ማቀነባበሪያዎችን የማስፋት ተግባር ተከናውኗል። የትራንስፖርቴሽን ዋጋ ራሱ ከመኖ ዋጋ በላይ ነው። ሶ ምን ያክል ኢምፓክት ሲያመጣ እንደነበረ በምንሄድባቸው ቦታዎች ትልቅ እሹ ሆኖ ሲነሳ የነበረ ጉዳይ ነው። ይህንን ከመሰረቱ ለመፍታት አንደኛ በየቦታው ካፓሲቲያቸው ይለያይ እንጂ የእነኚህ መኖ ማቀነባበሪያ መሽነሪዎች መተከል አለበት በሚል እሳቤ ሁሉም ቦታ ላይ አሁን እነኚህ መኖዎች ዲግሪያቸው ካፓሲቲያቸው ቢለያይም አንድ ሁለት ሶስት እየተከፈቱ እየተሰሩ ያለበት ሁኔታ ነው ያለው።